ምድርና ሞላዋ ለእግዚአብሔር ናት ዓለምም በእርሷም የሚኖሩ ሁሉ እርሱ በባሕሮች መስርቶዋልና በፈሳሾችም አጽንቶአልና ወደ እግዚአብሔር ተራራ ማን ይወጣል በቅድስናው ስፍራ ማን ይቆማል እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ አለባልንጀራውን በሽንገላ ላይ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒትም አምላክ ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት የያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ በብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። አሜን። እግዚአብሔር ኃያል፣ እግዚአብሔር ታላቅ፣ የክብር ንጉሥ የጭፍሮች አምላክ የሰራዊት ጌታ አምላክ እግዚአብሔር አምላክ ተባረክ። የክብር ንጉሥ አንተ ታላቅ፣ በሰማይ ታላቅ፣ በምድር ታላቅ፣ እስከ ምድርም ዳርቻ ታላቅ፣ አምላክ እግዚአብሔር አንተ ብቻ ነህ። እግዚአብሔር ሆይ ልባችን ላንተ ይከፈት በልባችን አንተ ንገስ፣ በሐሳባችን አንተ ንገስ፣ በዘመናችን አንተ ንገስ፣ በህይወታችን አንተ ንገስ፣ በኑሯችን አንተ ንገስ፣ በልጆቻችን አንተ ንገስ በወጣቶች አንተ ንገስ፣ በጎልማሶች አንተ ንገስ፣ በአረጋውያን አንተ ንገስ፣ በአደባባዮች አንተ ንገስ፣ በጓዳዎች አንተ ንገስ። አምላካችን ሆይ በነገስታት ዘንድ በመኳንንት ዘንድ እግዚአብሔር አንተ ንገስ፣ አንተ ክበር፣ የክብር ንጉስ አምላካችን እግዚአብሔር አንተ ወደ ልባችን ግባ፣ በሐሳባችን ድመቅ፣ በልባችን ንገስ፣ በህይወታችን ክበር። እግዚአብሔር አንተ ንጉስ ነ አንተ የጭፍሮች አምላክ የሰራዊት ጌታ ቅዱስ እግዚአብሔር እግዚአብሔር ኃይል ታላቅ ነው። ክብረ ታላቅ ነው። መጎስህ የሚያስፈራ ነው። በፊትህ ማንም ሊቆም አይችልም። በማይቀረብ ብርሃን የምትኖር አምላክነ እኛ ደካሞችን ግን መርጠናል። በማይለወት ፍቅር ወድኸናል። የጨለማው ስልጣን ከሞት ባርነት ነፃ አውጥተናል። ከአመፃ ከመርገም ከሲኦል እሳት ከገሃነም ጨለማ አድነኸናል። አምላካችን አንተ ክበር በልባችን በሐሳባችን ዘልቀ ግባ፣ ንገስብን። ከንቱ ይወገድ አምላካችን። ህይወታችን፣ ልባችን፣ ሀሳባችን፣ አእምሯችን ለአንተ የተቀደሰ መስዋዕት ይሁን። በፊትም መስጋናችን ቀርቦ አንተን ደስ ያሰኝ አምላካችን። እናመሰግናሃለን። ምድርና ሞላዋ ያንተ ናት፣ ዓለምን በእርሷ የሚኖሩ ሁሉ ያንተ ናቸው። አንተ ባህሮችን መስርተሃል፣ በፈሳሾችም አጽንተሃል። ወደ እግዚአብሔር ተራራ ማን ይወጣል በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ፣ ለባልንጀራው በከንቱ ያልማለ ከእግዚአብሔር ዘንድ በረከትን ይቀበላል፣ ከመድኃኒትም አምላክ ምሕረትን ይቀበላል ተብሎ እንደተጻፈ አምላካችን ከልባችን ከንቱ የዓለም ሐሳብ የሥጋ ምኞት በክርስቶስ ኢየሱስ ስም እየተነቀለ ይሁን። ከነፍሳችን ከንቱ ነገር የራቀ ይሁን። የዲያብሎስ ሽንገላ ማታለያና ማባቢያ የዚህ ዓለም ከንቱና የውሸት ዕውቀትና ደስታና ተድላ ከአንተ የሚያረቀን ከመንፈስ ቅዱስም የሚለየን አንተንም የሚያሳዝን እግዚአብሔርንም ቅዱስን ፈቃድህን የሚጥስ ማንኛውም ነፍሳችንን የሚያረክስ ሐሳባችንን የሚያቆሽሽ እግዚአብሔር ቤተ መቅደስ የሆነውን ልባችንን የሚያረክስ ከንቱ ነገር ሁሉ ከእኛ ይራቅ። የመድኃኒት አምላክ እግዚአብሔር ሆይ ልባችንን ፈውሰው። መድኃኒታችን አምላካችን ሆይ ሐሳባችንን ቀድሰው። እግዚአብሔር አምላካችን ሆይ ያለ አግባብና ሳናውቀው ሳንረዳው በልባችን የገባ ከንቱና ክፉ የዚህ ዓለም እውቀት ወይም ደግሞ እግዚአብሔር ከቃሌ የተቃረነ ከእውነት የተለየ እግዚአብሔር አምላኬ ሆይ የበላ እንደ በላአም ትምህርት እግዚአብሔር አምላኬ ውሸት የሆነ እንደ ኤልዛቤልም ማታለለ ውሸት የሆነ እግዚአብሔር አምላኬ ከቅዱሱን መንፈስ የሚያረቀን አንተንም የሚያሳዝን ማንኛውም ከንቱና የስህተት መርዝ እንክርዳድ የሆነ እውቀት ወይ መረዳት በልባችን ቢኖር በጌታ በኢየሱስ ክርስቶስም ዛሬ ይወገድ። በጌታ በኢየሱስ ክርስቶስም ከሕይወታችን ይራቅ። በሕይወታችን ልፍ እንዳንል እንዳይከናወንልን እግዚአብሔር በጸሎት እንዳንተጋ እንዳንጸና እግዚአብሔር አምላኬው ብድራታችንን ትኩር ብለን በመመልከት በዚህ ዓለም ፈተናና በማንኛውም እግዚአብሔር አምላኬ ሆይ አይነት ውጣ ውረዶች በመጽናት ስምህን አስከብረን እግዚአብሔር አምላኬ በልባችን ያለሆን የነጌክ ተቀመጥከውን የክብርን ንጉሥ፣ አንተን እግዚአብሔር አምላኬ አንግሰን ልባችንን እንከፍተን በዘመናችን ሁሉ እግዚአብሔር ወይ እንድንኖር እርዳን። አምላካችን ሆይ አምላካችን ሆይ ልባችንን የዘጋ ሀሳባችንን ያጨለመ አንደበታችንን ያረከሰ ጉዞአችንን ያስተጓጎለ ማንኛውም አይነት እግዚአብሔር ከዚህ ዓለም የሆነ ከዓለም ከሰይጣንም ከክፉም የሆነ ነገር እንክርዳድ፣ ክፉ ዘር በክርስቶስ ኢየሱስ ስም ከእኛ ዘንድ ይነቀል፣ በኢየሱስ ስም ከእኛ ዘንድ ይነቀል። ጥቂቱ እርሾ ብዙውን ሊጥ እንደሚያቦካ ወይም ደግሞ እንደሚለውጠው እግዚአብሔሮ ጥቂትም ክፉ ኃጢአትና ክፉ ጨለማ በልባችን እየተሰወረ ሕይወታችንን የሚያበላሽ ወደ ሞት የሚነዳን ወደ ጨለማ የሚነዳን ክፉ ነገር በኢየሱስ ስም ከእኛ ይራቅ። እግዚአብሔሮይ ቅዱስ ሐሳቤ የተባረከው ሐሳብ የተቀደሰው ሐሳብ በእኛ ላይ ይሁን እግዚአብሔር አምላኬ ወይ ዘመናችን ሕይወታችን መግባት መውጣታችን ሁሉ አንተን ደስ የሚያሰኝ ይሁን። እነሆ በበር ቆሜ አንኳኳለሁ፣ ማንም ድምፅ ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ ከእርሱም ጋር ራት እበላለሁ እንዳልክ አምላካችን አምላካችን የልባችንን በር ዘግተን አንተ ግን በደጅ ቆመህ እያንኳኳህ እንዳይሆን አምላካችን የልባችን በር ተከፍቶ አንተም ከእኛ ጋር በልባችን በሕይወታችን እንድትነግስ እንድትከብር የህይወትን መንገድ የእውነትን መንገድ የተላን የሰላምን የፍቅርን የእውነትን የመንፈሳዊ ፍሬያማነትን መንገድ እንድታሳየን በየቀኑ በየሰከንዱ ልባችን እየተከፈ የተከፈተ ይሁን። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ተብሎ እንደተጻፈ አምላክ ያንተ እያንኳኳ እኛ ግን ባለማስተዋል እግዚአብሔሩ ድምፅህን እንዳንተው እግዚአብሔሩ ባለማስተዋል እግዚአብሔሩ ለድምፅህ እግዚአብሔሩ ምላሽ ሳንሰጥ እንዳንቀር እባክን በመንፈሳዊነታችን አንቀን ድንዛዜ አዝም የሆነ ነገር በክርስቶስ ኢየሱስም ከእኛ ይራቅ። ጨለማ የሆነ ነገር በክርስቶስ ኢየሱስም ይራቅ። ከንቱ ምናምንቴ የሆነ ነገር በክርስቶስ ኢየሱስም ይራቅ። አምላኬ ሆይ፣ አሳባችን እንደ ሀሳብ የተቀደሰ ይሁን። ምኞታችን በእኛ ላንተ የምትመኘው የተባረከው ክርስቶስን የሚመስል ሕይወት እንዲሆን በኢየሱስ ክርስቶስም እንጸልያለን። አምላኪ ሆይ በተለያየ ምድር ዳርቻ፣ ምድርና ሞላዋ የእግዚአብሔር ናት ተብሎ እንደ ተጻፈ እግዚአብሔር፣ አዎ ምድርና ሞላዋ የአንተ ናት፣ ዓለምም በእርሷ የሚኖሩ ሁሉ የአንተ ናቸው። አንተ ባህርን መስረታል፣ ፈሳሾችን አጽንተሃል። አምላካችን ሆይ በተለያየ ምድር በተለያየ መኪናት እግዚአብሔር አምላኬ የተበተኑና በስደት የሚኖሩ ወንድሞቻችንን እህቶቻችንን አንተ ጠብቃቸው። ምድር ሁሉ ያንተናትና በሄዱበት ምድር ሁሉ ፍሬያማ አድርጋቸው። በመንፈሳዊ ባርካቸው፣ በማያስፈልገው በምድራዊ በረከት ባርካቸው። እግዚአብሔር አምላኬ ሞገስ ሁናቸው። አብርሃምን ሞገስ የሆንከው፣ ይስሐቅን ሞገስ የሆንከው፣ ያዕቆብን ሞገስ የሆንከው፣ በስደት ምድር የባረከው አምላክ እግዚአብሔር አንተ ዛሬም በተለያየ ስደት ምድር ያሉ ወንድሞች፣ ሴቶች፣ ቅዱሳን ሁሉ ይባረኩ፣ በሰላም ይባረኩ፣ በበረከት ይባረኩ፣ በጤና ይባረኩ፣ በመንፈሳዊ ፍሬና በረከት ሁሉ በኢየሱስ ክርስቶስም ይባረኩ። እግዚአብሔር አምላክ አንተ ታላቅ ነህና እናመሰግናለን። በደለ ኃጢአታችንን መተላለፋችንን ሁሉ ይቅር በለን። አምላኬ ሆይ ማረን፣ እንዳንበድልህም ደግሞ ጠብቀን። የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ እንደ ተጻፈ አንተም መፍራት በልባችን ይክበድብን። አንተም ማውቅ በልባችን ይሙላብን። መንፈስ ቅዱስ በሀሳባችን ይሙላብን። እግዚአብሔር ከንቱ ነገር ሁሉ ከእኛ ይራቅ። ምናመንቴው ነገር ሁሉ ከእኛ ይራቅ። ቅዱስ ሆይ፣ ለስምህ ክብር ይሁን። ኃይል ክብር፣ ምስጋና ለአንተ ይሁን። የጨለማው ሐሳብ የዲያብሎስ ምክርና ሽንገላ ሁሉ በጌታ በኢየሱስ ክርስቶስ ስም እንቃወማለን እንቀወማለን። ከእኛ ይራቅ። ጌታ ሆይ ወደሃለን። ለዘላለም ተባረክ፣ ተመስገን። ጌታችን በኢየሱስ ክርስቶስ ስም ጸሎታችንን ልመናችንን ስለሰማ እናመሰግናለን። አሜን።